እግዚአብሔር እቅፍ መውጣት በጣም የሚጎዳው ነገር አለ። እያኮረፉም ቢሆን እዛው ስር መቆየት፣ አሁን ቢሆን ኖሮ ህይወት እንደዚህ ገብቶኝ ቢሆን ኖሮ እኔ ለእግዚአብሔር አስቸጋሪ ልጅ ነኝ ይላለሁ። አንዳንድ ጊዜ ቤተሰብ ውስጥ አስቸጋሪ ልጅ አለ። በጣም ጥሎበት ደግሞ ቤተሰብ ያንን አስቸጋሪ ልጅ ነው የሚወደው። ልጅነታችን የምንወስናቸው ውሳኔዎች በጣም ከባድ ናቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የአጋፔ ቤተሰቦች እንዲሁ የኦርቶዶክሳውያን እናቶች መርሐግብር ተከታታዮች ሁላችሁ ሰላም። ዛሬ ከወይዘሮ ሙሉቀን ወይም ሳቴላ ወርቆ ጋር ነው የምንቆየው። በእሳቸው ሕይወት በጣም ብዙ ነገር እንማራለን። በእርግጥ በእድሜያቸው ወጣት ናቸው። ከሳቸው ጋር ስነጋገር አንቺ እያልኩ ነው ማነጋግራቸው። በጣም ወጣት ልጅ ናቸው። ግን ያው እንደ ደሞ እንደ እንግዳችን አክብረን አንቶለን ጀምረናል። እግዚአብሔር ከሁላችን ጋር ይሁን። ጥሩ ጊዜ እንደሚወልልን ተስፋ እናደርጋለን። ወይዘሮ ሳቴላ ወይም ወይዘሮ ሙሉቀን እንኳን ደና መጣሽ። እንኳን ደና ቆይም ቄስ ስፈት ማን ብዬ ጠራሽ? ያ ሁለቱንም ወደዋለሁ፣ ግን እንዲቀል ሳቴላ የተለመደው ምሱ ስለሆነ እንቀጥል። ችግር አለ። ምን ማለት ነው? ሳቴላ ማለት አንድ መጽሐፍ ላይ አንብቦ ወንድሜን ያወጣልኝ እና እሱ ያለኝ እዛ ካራክተር ላይ ያለችው በኮከብ የተሰየመች ስም ነች እኔ ደግሞ አጋጣሚ ሳቴላ ሾን ና ሳቴላ የበጎ አድራጎት ድርጅትን ሳቋቁም ትርጉም ስባል ያገኘሁት የመክሊትን ምስጢር በደስታ ማስፈጸም የሚል የላቲን ቃል ሆኖ ነው ያገኘሁት። በጣም ጥሩ ነው። የመክሊትን ወይም መክሊትን በደስታ መስራት፣ በደስታ ማትረፍ ማለት ነው። ስም መላክ ያወጠዋል ብለ ጥሩ ስም ነው እና ወንጌል ላይም ተጽፏል። መክሊትን ያተረፈው ተመስግኖ በጥቂት ዓመት በብዙ ሾማ ተብሎ ተጽፎለታልና ይህንን የሚተረጉም ሰው ነው ማለት ነው። እውነት ነው። ለምን እንደምትጠቀም የሆነ ይህንን ስም ሳድግም ሁለቱንም ይዤ ነው ያደግኩት። ብዙ ጊዜ ይናገራለሁ የአባቴ ውጤት ነኝ። አባቴም በጣም ወዳለሁ። በጣም ቅርቡ ሆኜ ለማደግ ምድል አግኝቻለሁኝ እና ሙሉ ቀን ብሎ ያወጣልኝ እሱ ነው። የተወለድኩት የካቲት 16 የኪዳነ ምሕረት ቀን ነው። እሱ ደግሞ የዛን ጊዜ ኮሎኔል ሆኖ ተረጋግቶ ያለበትም ሰዓት ስለነበረ ያው ሙሉ አረገችው ቀኑን ነው። ሙሉ ቀን አለኝ እቤት ውስጥ ግን ወንድም ያው ሳቴላ እያለኝ ሁለቱንም ሁለቱ ነው ይዤን ያደግኩት። ሰፈሬ አካባቢ ሳቴላ ነው የምባለው ሰፈር ቤት ደግሞ ሙሉቀን ቀን ነው የምባለው። ከዛ በኋላ እንግዲህ ሳቴላ ያው ዩኒክስም ስለሆነ የተለያዩ ቦታዎች ላይም ሲሄድ እኔም እጠቀመዋለው። ሙሉቀን እስከምረሳው ድረስ በሳቴላ ነው የኖርኩትና ያው አሁን ሾንም ሳዘጋጅ ቻርተብሉንም ሳቋቁም ይሄንን ስም መርጪ፣ ግን ያው አባቴንም ደግሞ ነገር ለመጠበቅ ሙሉቀንን ይዤ አቻችዬ እያቀጠልኩ ነው። አዲስ አበባ ነው የተወለድሽው ወይስ ክፍለ ሀገር ነው? እኔ የባሌ ጎባ ልጅ ነኝ። የባሌ ጎባ ልጅ ነኝ። እንግዲህ ጎባ በጣም ደስ የምትል የሀይማኖት በቻሻል ያለባት ፍቅር ያለባት አቡነ ሰላማ እየተባሉ የሚጠሩት የወንጌል ገበሬ ጠንካራ አባት እሳቸው፣ እግር ስር ነው ያደግ ነው መድኃኔዓለም ሰንበት ትምህርት ቤት ያደግኩት። ሰንበት ቤት ምን ተማሪ ነበርች ማለት መድኃኔዓለም፣ መድኃኔዓለም ሰንበት ትምህርት ቤት ተማሪ ነበር። ከህፃናት ጀምሮ፣ ከሆሳና ጀምሮ እያደገ ሆሳና የገባሹ? ወደ አምስት ዓመት ሆኜ ነው የጀመርኩት። የተማርኩትም እኛ አጋጣሚ በእኛ ጊዜ ቄስ ትምህርት ቤት አልነበር። መድኃኔዓለም ቄስ ትምህርት ቤት ነበር። እዛ እየተማርኩኝ ያው ትንሽ አክቲቭ ነኝ ቀጫጫ ነኝ ቀልቃላ ነኝና አስተማሪ ወደ ሰንበት ትምህርት ቤት አስገባችኝ ለትገባት ተረጋጋለች ብላ ነው አይ እንኳን አስገባችኝ ጥሩ ነው እና ያው አክቲቭም ስለሆንኩ ስለምታይም ምናምን በቃ ታገለግላለች ብላ አስባ አይመስለኛል አስገባችኝ ከዛ ሆሳዕና እንደውም ትዝ ይለኛል ገና እንደ ገባው እንትን ዘንባባ ይዘው ከሚመሩት ውስጥ ነበር የተደረግኩት። እና ከዛ ጊዜ ጀምሮ በቃ በፍቅር ያው ቤተሰቦችም ቆራቢዎች ናቸው፣ በጣም አገልጋዮች ናቸው። እናቴ መድህን ያለን በጣም አገልጋይ ነች። እና እህቴም ብቻ ቤተሰቡም እዛው ስለሆነ እኔ አብሬ እዛው አደግኩኝ። ከዛ እዛው አገባሽ ማለት ነው? አይ አይደለም፣ ኤርሊ ነው የመጣሁት አዲስ አበባ በጊዜ ነው የመጣሁት። በእኛ ጊዜ አስረኛ ክፍል ማትሪክ ነበረ። ፕሪፓራተር የሚባል ወደ ፕሪፕ ስሻገር ወደዚህ ሙቭ አደረግኩኝ። አጋጣሚ አባቴ ሙቭ አድርጎ ነበር ወደ አዲስ አበባ እና በተለያየ ምክንያት አብሬ የመጣሁኝ እና እዚህ ያው 11ና 12 እዚህ ተማርኩ ማለት ነው። አይ ደስ ይላል በጣም። ከዛስ እንዴት ሆነ ህይወት? ከዛ በኋላ እንግዲህ ያው አደግ ስንል ትንሽ ከቤተ ክርስቲያን ላግ እያደረግን እንመጣለን። ዓለሙ ይጎትታል እንደዛ እንደዛ ሆነና እሱን ነገር ትንሽ እንድትነግር ይፈልጋሉ። ብዙ ወጣቶች የሚመለከቱት አሉ እና ልጆችም ለአጋጣሚ ላይ ወጥ ይችላል ይህን ፕሮግራም እና ሰንበት ቤት ውስጥ አድገን የሆነ እድሜ ላይ ግን እንዳልሽ መጎተት በዓለም እንገደዳለን እና እንወለን እንሳባለን ወደዛ እንዴት ነው እሱ ነገር ሲነገረኝ እንዴት ሊሆን ይችላል? እንግዲህ እኔ እግዚአብሔር ይመስገን በባህሪ አባቴም ሲያሳድገኝ ሪስፖንስብል እንድወስድ ስቲል የጠቀመኝ ነገር ነውና ኃላፊነት መወስደው ራሴ ነኝ። ግን እንደ ምክንያት የሆነኝ በወቅቱ አባቴ ወደ አዲስ አበባ ሙፍ ሲያደረግ እኔ ዘጠነኛ ክፍል ተማሪ እያለሁኝ ትንሽ ቤተሰብ ውስጥ ጭንቀት ነገር ነበረ እና ያንን በቃ ላይ አይደል ከራስ ጋር እኔ ራሴ በወቅቱ አይ ዶንት ኖ ብቻ፣ በልጅነት አይምሮ ግን ለምን አባቴ ከዚህ ወጣ እያልኩ የሆነ ራሴ ጥያቄ ውስጥ ነበርኩኝና ሳላውቀው ራሴ እየሸሸ መጣ ውስጤ። ከዛም በኋላ እንግዲህ ትምህርት ቤት አካባቢ ጓደኞች ምናምን ጋር የሚዋለው ወደዛም ትንሽ ያዘነብላል። ቤተሰብ ውስጥ በወቅቱ ትንሽ ጭንቀት ነበር ምናምን። እናቴ ጎበዝ ነች፣ ከቤተክርስቲያን አልተቀየረች አልተ አራቀችው እኔ ግን ውስጤ አላቅም ከእግዚአብሔር ጋርም ይመስለኛል ከማጋ እንደምጋጭ በወቅቱ ብቻ አዎ፣ በወቅቱ ከማጋ እንደምጋጭ አላስታውስም። ሆነ ውስጥ ል ክሊር ሆኖ አይታየኝም። ብቻ ግን ውስጤ ማኩረፍ ነበር፣ የሆነ ግጭት ነበር። እና ያ ነገር ደግሞ ትንሽ አሸሸኝ፣ ቻሌንጅ ውስጥም ከቶኝ ነበር። ግን እግዚአብሔር ይመስገን ወደዚህ ስመጣና አባቴን የተስተካከልኩ መጣሁ። ግን ተመልሼ ወደ ቤተ ቤተክርስቲያን አልሄድኩም ያው በቃ በልብ አማኝ ነው የሆንኩት በቃ እንጂ ይሄ ተመልሼ ወደ አገልገል እዚህም ስመጣ በጣም አገልግሎት ያለበት ቤተ ክርስቲያን ነበር። ደብሬ ሩፋኤል ጉለሌ አስራ አርያም ሩፋኤል ነበርኩኝ። በቃ እከታተላለሁ፣ ሄዳለሁ፣ እሳለማለሁ ምናምን እንጂ ቀረብ ብሎ የማገልገል ነገር አልተመለስኩም። አይገርም ግን አሁን፣ ቅድም ስለ ማኩረፍ ያነሳሽው ሀሳብ ሀሳብ አለና መብታችን ነው በነገራችን ለእግዚአብሔር አባታችን አለ። አንዳንድ ሰው ሊቆጣ ሊናደድ ይችላል። ግን ምን ተማርሽበት? በደንብ በግልጽ ንገሪኝ። አኩረፍሽው፣ መንገዱ ቀና ነበር ያኔ። ምን ሆነ? እንዴት ሆንሽ? እንግዲህ ከእግዚአብሔር እቅፍ መውጣት እንደሚጎዳ በትክክል ያየሁበት ጊዜ ነበር እና በወቅቱ ሁለት ነገር ነበር ያጣሁት። ያንን ጊዜ ሳስበው እኔ ራሴ እረበሻለሁ። የመጀመሪያ በጣም ከአባቴ ጋር ቅርብ ነኝ በጣም እና አባቴ በጣም ተስፋ ያደረግብኛል። እሷን አስተምሬ እሷንሽ ጋዜጠኛ ወይ ጠበቃ ትሆናለች ይለኝ ነበር አባቴ፣ እና በጣም ተስፋ ነበረው። ቤተክርስቲያን አካባቢ በጣም አገልጋይ ነን። ያው ታውቀዋለህ አንተ ደስ ይላል። የኪነ ጥበቡ ነገሩም መድረኩም ሁሉ ነገሩ የተመቻቸ ነው። እና በደንብ ጥሩ ነበርኩ። ፋይናሊ ልክ ፋዘር ከዛ ሀገር ሲወጣ በወቅቱ እኔ አላውቀውም፣ ፖለቲካውን ምኑንም አላውቀውም። ብቻ ግን የሰዎች ነገር እንደነበር ስለማቅ ትንሽ ውስጤ ኮርፊያ ነገር አባቴ ሀገሩን ይወዳል፣ በጣም ሃይማኖተኛ ነው። ይሄ ህዝብ የሞትኩለት ህዝብ ነው፣ ይሄ ሀገር የሞትኩለት ሀገር ነው እያለኝ ነው ያደግኩት። ስለዚህ ይሄ ነገር ሲፈጠር በወቅቱ ጭንቅላቴ ውስጥ ሚገርም ትራውማ መጣ። በቃ ማለት ለምን ታዲያ የህዝብ ህዝብ ከሞተለት የሀገር ከም እሱ የተጎዳለት ከሆነ ለምን እግዚአብሔር ነው ማለት ነው እንዲያደረገው የሚልና ከእግዚአብሔር ምቅፍ ከአባቴ ምቅፍ ነው ብቻዬን የሆንኩት። እና ብቻኝነት ሁልጊዜ ሚጎዳው ነገር አለ። አዎ። ስለዚህ በጣም በህይወቴ ትልቁ ውድቀት ህይወቴ ውስጥ የነበረው ያ ጊዜ ነበር። ጥሩ ቤተሰብ ባይኖረኝ ኖሮ ጥሩ አባት ባይኖረኝ ጥሩ ወንድሞች እና እንደ እናት እማያት እህት ባት ኖረኝ ኖሮ ምናልባት ወድቄ ይቅር ነበር። ከባድ ነበር። ከእግዚአብሔር እቅፍ መውጣት በጣም የሚጎዳው ነገር አለ። እያኮረፉም ቢሆን እዛው ስር መቆየት። አሁን ቢሆን ኖሩ ህይወት እንደዚህ ገብቶኝ ቢሆን ኖሩ ከቅፉ አልወጣም ነበር እና የሚጎዳው ነገር አለ ከወጣትነት ጋር ከቲኔጀር ምናል የዛን ጊዜ ያው በቃ ከን አስር ዘጠኝ ምናምን ከዛ ጋ አብሮ የሚጎዳው ብዙ ነገር አለና የአባድ ጊዜ ነው ያሳለፍኩት። ያው እንዳልኩ ጥሩ ቤተሰብ ስለነበረኝ ኢሚዲየትሊ ፕሮቴክት አደረጉኝና ቶሎ ወደ ትምህርቴ ወደ ስራዬ ምናምን እንድመለስ አደረጉኝ። ብዙ ጊዜ በቲኔጅ ላይ ያለ ወጣት እኔም መራሲ በዛ ሰት ያለብኝን ያለኝን ስሜት ውስጥ የነበረው ኬሚስትሪ አስታውሰዋለሁ። ሁሉን አውቅ ይመስለኝ ነበር። ገና እንግዲህ አድግ ያለው የሚለው ብርቅ ይሆንብናል። አንሰማም፣ ብቸኛ ዋቂዎች ብለን እናስባለን። ጓደኞቻችን ናቸው የሚያውቅ የሚመስለን የኛው ቢጤ ናቸው። ግን እነሱ እና ይሄ ጊዜ ብዙ ደግሞ የምንወስናቸው ውሳኔዎች አሉ። ያን ጊዜ ከማባል ውስጥ ልንወስን ይችላል። እንዴት ነው እሱን ያሳለፍ ቅድም እንዳልኩት ነው። ቀሲስ ያው እግዚአብሔር ረዳኝ፣ እኔ አልጣለኝም እግዚአብሔር ሁልጊዜ እኔ ምን ላለው እግዚአብሔርን ስገልጸው እኔ ለእግዚአብሔር አስቸጋሪ ልጅ ነኝ ይላል። አንዳንድ ጊዜ ቤተሰብ ውስጥ አስቸጋሪ ልጅ አለ። በጣም ጥሎበት ደግሞ ቤተሰብ ያንን አስቸጋሪ ልጅ ነው የሚወደው እና እየተከታተለ ያርመኝ ስለነበረ ምክንያት ያደረገው ቤተሰቦች ው እግዚአብሔር ይባርካቸው። ጥሮች እህቴ በወቅቱ አጠገቤ ባትኖርም ግን በኋላ ላይ በቃ አካሄዴ ጥሩ እንዳልሆነ ሲገባትና ትንሽ ትምህርቴም ላይ ተዳከምኩ። በጣም ጎበዝ ተማሪ ነበርኩ። ከትምህርቴም ላይ ውጤት ሳይመጣ ሲቀር ያለኝን ሁኔታ ሲያዩ ወንድሜም እህቴም ኢሚዲትሊ፣ ቶሎ ፕሮቴክት አድረጉኝና ቀረብ አድርገውኝ እንጂ በዛው ትንሽ አንድ ዓመት ብጨምር ኖሮ ውጭ ሳቴላ ስኖርም ነበር። እና በልጅነታችን የምንወስናቸው ውሳኔዎች በጣም ከባድ ናቸው። አንዳንድ ጊዜ ምናልባት ከለላ ፍለጋ ሊሆን ይችላል። ከገባንበት ምናልባት የፒር ኢንፍሉዌንስ ሊሆን ይችላል። አለበለዚያ እንደዚህ ቤተሰብ ውስጥ የሚፈጠር አንዳንድ ነገር ሊሆን ይችላል ብቻ የሆነ ነገር ሀፕን ያደርጋል እና ያንን ነገር ምንከለልበት ስንፈልግ እንደ ቀድሞ እንዳደግንበት እዛችሁ ቤተ ክርስቲያን ውስጥ ብንደበቃት ምናልፋት ነገር ይኖር ይሆናል። ስለዚህ አሁን ጊዜ ያሁን ያሁን እናትምነኝና ልጅም እየደረሰች ነው። ይሄ እድሜ ወላጆች ልጆችን የበለጠ እቅፍ የሚያደርጉበት እድሜ ነው መሆን ያለበት፣ ያለበለዛ ልጆች ይስታሉ። እግዚአብሔር ይባርካቸውን። የቤተሰቦች በዛ ሰዓት ቶሎ እቅፍ ባያደርጉኝ፣ ለምን እንዲሆንሽ ወይ ደግሞ በቃ አንቺ እንዲሆን ትምህርትሽ እንደዚህ ሆነ አንቺ እንደያሉ ቢሉኝ ኖሮ አዎ ቢፈርዱብኝ ኖሮና የበለጠ ይሄ ወቀሳ ውስጥ ምናምን ብገባ ኖሮ፣ በእርግጠኝነት ነው የምነግርህ እስት ነበር ግን ያው እህቴም ኢሚዲየትሊ ቅፍ አደረገችኝ። እናት የሆነች እህት ነች አለችኝ። ታላቅ እህት እናት ነው። ትዕግስት ወርቁ ትባላለች። በዚህ አጋጣሚ ህይወቴን የታደገችው አመሰግናት አመሰግናታለሁ ከእግዚአብሔር ጋር። እናቴም ቶሎ ከዛ አባቴም ያው ልከስ አንድ ላይ ክፍል፣ ወደ አዲስ አበባ ስመጣ አባቴን የማገኘው አባቴ ደግሞ ወታደር ነው። አባት ነው። በቃ እግዚአብሔርን እሱ ውስጥ ያለው ሲያቅፈኝ አይዞሽ ሲለኝ ሲይዘኝ እኔ አለመኖሬ ነው እና እንደዛ ሲለኝ ልክ እግዚአብሔር በዛ ልክ የተቀበለኝ ስለመሰለኝ ወደ እቅፋቸው ተመልሼ የገባሁኝ። ስለዚህ ይሄ እድሜ እስፔሻሊ ከዚህ አሁን ላይ ድሮ በእኛ ጊዜ ያው አስራ ስድስት አስራ አምስት ላይ ነው። አሁን ግን እርሊ ሆኖ ይል ከስምንት ከዘጠኝ ከአስር ይጀምራል ነገርየው እንግዲህ አሁን የ12 ዓመት ልጅ አለች። እና የዛ ሰዓት ላይ ኢሚዲየትሊ አሁን ልጄን እኔ በጣም በቅርበት ለመከታተል ለመከታተል እየተቆጣ እየተከታተል ኩኝ ለመገሰጽ ሳይሆን ምን ላይ ነች ያለች፣ በቃ ጆሮ ብቻ መስጠት ነው። የቀን ውሎዋል ሊሆን ይችላል፣ የሚሰማት ሊሆን ይችላል፣ ፊልም አይታ ተረጉምበት መንገድ ብቻ እያንዳንዱ ነገር መስማት ጓደኛ ማድረግ ይሄን ጊዜ ነው የሚጠቅመው። ያው እናቴ እንደ ጓደኛዬ ነች፣ አባቴ እንደ ጓደኛዬ ነው መንለው ጓደኛ ቅርቡ አይደል? ከቤት ሰብኮ አይደለም ግን ከቤት ሰብም ሸሽጋን ለጓደኛ ነው መንነገር። አሁን ግን ወላጆች ስፔሻሊ በዚህ ዘመን መበርታት ያለብን ጓደኛ ማድረግ ነው በቃ ማቅረብ ነው መሰማት ማቀፍ ነው። አም ዊዝ ዩ ተሳሳትሽ፣ የስ አም አለሁልሽ። እኔ እንዲህ ጥፋት ተጠፋሁ በቃ ነው ያለው። ተሳሳችም ብትወድቂም ፈተና ብትወድቂም ባታልፊም፣ ሰነፍ ተማሪም ብትሆኝም፣ ህይወት ብትጥልሽም እኔ ግን አለሁ በቃ። ወላጅ ይሄንን ካለ ልጆቹን ማትረፍ ይችላል። ቤተሰቦቼ እንግዲህ ያተረፉኝ እኔ ግድ አባቶች አሉ። አሁን እስካሁን አሁን በህይወት የለም፣ ነብሱን ይማር ግን ጥሩ ጥሩ ላይ ሆኜ ቆሜ እሱም እንዳለው ትጦረኛለች እንዳለው ጦሬው እኔ እጅ ላይ ነው ያረፈው። እንግዲህ ነብሱን በገነት ያሳርፍ፣ ጥሩ አባት ነው። ከዛ በኋላ መጥቶ አስተካከለልኝ በደንብ ህይወት፣ አንፌር እንዳልሆነች ሁኔታዎች፣ ሲቹዌሽኖች አገርን፣ ሃይማኖትን እግዚአብሔርን ሰውን ሊያስጠሉ እንደማይገባ በቃ ገጠመኝ ቻሌንጅ ቻሌንጅ እንደሆነ ሰው በተለያየ መንገድ እንደሚፈተን፣ እንደውም በጣም ብዙ ጊዜ የድንግል ማርያምን ታሪክ ነበር የሚነግረኝ። አምላክንም ያህል ነገር ይዛ ተሰዳይል። እዛ ሆኖ እኮ መከለል ይችል ነበር፣ እዛ ሆና እንድታመልጥ ማድረግ ይችል ነበር። ግን በቃ ህይወት ነው። ህይወትን ከዚህ ነው የምንማረው። እኔም የተሰደድኩት ከመወደው መኖር ከመፈልግበት ሀገር የወጣሁት በቃ ቻሌንጅ ነው እንጂ ሰዎች አይደሉም፣ መንግስት አይደለም፣ እግዚአብሔርም አይደለም ይለኝ ነበር። እና እግዚአብሔር ይመስገን አቃናኝ ማለት ነው። አሁን አሁን ያለውን እኔም ህዝቤን ሀገሬን ሃይማኖቴን አምላኬን እንደወድ ያደረገኝ ከዛ በኋላ አግኝቼው ያቃናኝ በቃ ይሄ አንፌር አይደለም ብዬው የነበረውን ነገር የስ ይሄ ፌር ነው ግን በቻሌንጅ ያለኝ ነገር አሁን እየመነዘርኩ የምጠቀመው የመጀመሪያ ሰባኪ ነው አባቴ ብዙ ጊዜ እናገራለሁ፣ ወንጌል የሰበከኝ ለመጀመሪያ ጊዜ አባቴ ነው ማለት አሁን አቅም ካገኘው ካወቅኩ በኋላ ራሴ ምስክር፣ ሞቲቬሽናል ስፒከር የለኔ አባቴ ነው። በጣም ብዙ ነገር ስፔሻል፣ የመጨረሻው አካባቢ አብረን የኖርናት ጊዜ በቃ ተሰርቼበታለሁ። አሁን ሳስበው ስልጠና ልወስድ ቁጭልና አባቴ በወታደርኛ ያወራኝ የነበረው ነገር ነው። ስልጠናው መንገድ ነው። በጣም ግን በጊዜው አባትሽ እንዲህ ሲያደርግ ሲያገለግልሽ ይታወቅሽ ነበር ወይስ አሁን እዚህ ጋር ከደረስሽ በኋላ በደንብ ገባሽ? እንግዲህ ይታወቀኝ ነበር። እርግጥ እንዳልኩ ልጅ የሚሰራው እስከ ስምንት ዓመት ነው ይላሉ። ሳይኮሎጂ ና እርሊ ላይ ቅድም እንዳልኩ አብረን ስለነበርን ከዛ ከስተቶች ከተመለስኩ በኋላ ትምህርቴን አስተካክዬ ለመቀጠል ስራዬን ለመስራት እንደውም ቤተሰቡን ፕሮቴክት ለማድረግ ራሴን ቆም ያገኘሁት፣ እና አባቴ በጣም ነው የተገረመው፣ በጣም ነው የተገረመው። ብቅ ቆም ያገኘሁት ቤተሰቡ ጋር አለሁ አሉ እኮ ታላላቆቼ፣ ግን እኔ አለሁ ስል ራሴን አገኘሁት እና ሚዲት ላይ ካባቴ ጋር መኖር ሲጀምር አገለግለው ነበር ያገለግለኝ ነበር። በጣም የሚገርምህ ነገር ስራ ሊሄድ ቸኩዬ ምግብ ሰራራና ምን ልና ስራ ላይ ልቸኩ እየሰለባብስ እሱ እየተከተለ ያጎርሰኝ ነበር። እና እንደውም አንድ ጊዜ አልበላም ግብዣ አለብኝ ብዬ እጅ የሄድኩበት ቦታ ግብዣው አልቆ ደረስኩና ስመጣ ቁጭ ብዬ አብሬው ስበላ ምን ነው ድግድግስ እና እናቷ እናቴ ቤት ሄዳለሁ ብላ አንዷ ለተነስታ ሄዳ ስትሄድ እናቷ ሞታ ደረሰች እና ሰው አባቴ ሰርግ እንኳን ቢሄድ ሳይበላ አይወጣምና ሳትቀምሺ መውጣት አልነበረብሽም እያለ በጣም ተርቶብኛል። እና እነዚህ ሁሉ ነገሮች አሁን እኔ በወቅቱ በቃ መትማ ማለት ይገባኝ ጀምሯል። እንዳሁኑ አልገባኝም። አሁንም ቀሲስ ያው ህይወት ስቴፕ ነው። አሁንም እድሜ ለስራ ደርሶ በጣም እንትን ሆኜ ምናምን አይደለም ነገሮች አይደል ወደዛ የወሰዱኝ። አንድ ቆም ለቤተሰቡ አንድ ቆም አባቴ ጋር አንድ ቆም ያደረገኝ ነገሮች ነው። ገና ነኝ የዛን ጊዜ ምልጅ ነኝ ስራ እየሰራሁ እኔ 21 22 ዓመቴ ነው እንግዲህ በዛ ሰአት ገና ሰው በትምህርት በምናምን የሚሆንበት ጊዜ ነው የሚሆነው ና ግን የሆነ ነገር እየተረዳሁ ነበር። ብቻ እየገባኝ ነበር በደንብ ነው ምሰማው። እንደውም አንዴ በጣም የማረሳውን ነገር ያለኝ ልንገር። ስራ ልወዳደር እየሄድኩ ነው። የዛሬው ስራ ከተሳካልኝ የሚገርም ነው አባ ቢጸልይልኝ አልኩት ያቺ አራዳ ጸሎትሽን ጸልይ ያለኝ። ምንድን ነው ያልኩት? አንዴ ቆሜ እግዚአብሔር ይሄ ነገር ለእኔ ካለኩ አሳካው፣ ካላለ አታሳካው። ቢ ኢምባሲ ስገባ እንዲህ አይነት ጸሎት ጸልዬ ገብቻለሁ። አልተሳካም ስወጣ፣ አይ በቃ አላሳካውም የኔ አይደለም አይነት እንዲህ ስለ ያቀኛልና ጸልይልኝ። ያቺ አራዳ ጸሎትሽን ጸልይ ልክ እንዲህ ሲለምልኝ አምላኬንም ቅርብ እያደረኩት መጣሁ። እንደሱ እና እኔ አሁን አምላኬ ላይ አኩራፊ ነኝ፣ ተመላሽ ነኝ፣ አልቃሻ ነኝ ሳቂታነኝ እንደዚህ ነው እና ያንን ባህሪ እንዳዳብር ያደረገኝ ያ ወቅት ከሱ ጋር መኖሬ ነው። በደንብ አንደርስታንድ አድርጌዋለሁ ተረድቸዋለሁ። ግን የሚገርመው እየመነዘርኩ መጠቀም ግን የጀመርኩት አሁን ነው። ከወለድሽ ህይወትሽን አሁን እንደዚህ አይነት ጥሩ አባት ወይም ጥሩና ጥሩ ሁት ይኖራል። አሁን በተለይ አሁን ለአንቺ አባት ትልቅ ትልቁ ጓደኛ ናቸው። አባት ዞር ሲሉ አልተጎዳሽም? በጣም በጥሩ ቤተሰብ ውስጥ የሚያድጉ ሰዎች እንደዛ ሰዎች ሲያጧቸው ምትክ ያለ አይመስላቸውም። እዚህም እግዚአብሔር ያለ አይመስላቸው ጊዜ አለ። አልተፈተንሽም? እንደዚህ አይ፣ በፍጹም አሁን ተነከርኩ።